አይን አይንህን ስታይ፣ ስትስቅ ለአንተ የፍቅር ስሜት እንዳላት ታስባለህ። ግን ደግሞ ለመገናኘት ስጠይቃት ስራ በዝቶብኛል፣ አልተመቸኝም እያለች ምክንያት ሰበብ ትደረድራለች። ስልክ ስደውልላት ቴክስትም ስትልክላትም ቶሎ አትመልስልህም። አንዳንዴ ቀዝቀዝ ትልብሃለች። ለምን እንደዚህ እንደምታደርግ ታውቃለህ? ምክንያቱ አንተ ራስህ ሳታውቅ የምትሰራቸው አምስት ትላልቅ ስህተቶች ናቸው። አሁን ስላልፈለገችህ አይደለም። እነዚህ ስህተቶች ናቸው ችላ እንድትለው ያደረጓል። ዛሬ እኔ እህትህ ችላ መባልን ለአንዴና ለመጨረሻ ጊዜ እንድትሰናበተው የሚያደርግህን ሚስጥር እነግርሃለሁ። እስከ መጨረሻው ተከታተሉ። ሰላም ሰላም፣ ውዴ ናፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬን ዛሬም በሰማችሁት ቆንጆ በሆነ አዲስ ቪዲዮ ተመልሼ እመጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር እንወያያለን፣ እንመካከራለን። በተለይም ደግሞ በዚህ ቻናል የእኛን የሴቶች ሚስጥር በደንብ ትሰማላችሁ። ሰብስክራይብ አርጉ። በጣም ብዙ ወንዶች የሚሳሳቱት ስህተት ፍቅር ወይም ደግሞ መልካም ሰው መሆን ለሰው ጥሩ ነገር መኖር ብቻ በቂ ነው ብለው ያስባሉ። ግን እውነታው ያ አይደለም። እነዚህ ነገሮች በጣም አስፈላጊ ናቸው። ፍቅር መልካም መሆን፣ ጥሩ ካራክተር መኖር በጣም ወሳኝ ነገሮች ናቸው። ግን የፍቅር ግንኙነት ላይ ደግሞ በፍጹም በፍጹም መስራት የሌለብን ስህተቶች አሉ። ሶስተኛ ላይ ያለው በጣም ብዙዎቻችሁ ወንዶች የምትሰሩት እና ችላ እንድትባሉ የሚያደርጋችሁ ስህተት ነው። ወደ መጀመሪያው ስናልፍ ከመጠን በላይ መገኘት ወይም ደግሞ ኦቨር አቬላብሊቲ የምንለው ማለት ነው ስለወደድክ ስላፈቀድክ በቃ ሁልጊዜ ከእሷ ጋር መሆን ያለብህ ሁልጊዜ በስልክ ማውራት ያለብህ ሁልጊዜ ለእሷ ቴክስት መላክ ያለብህ። እነዚህን ነገሮች ማድረግ ብቻ ስራ እስኪመስል መስል ድረስ ኦቨር አቬለብል ትሆናለህ። በቃ ከመጠን በላይ መገኘት ማለት ነው። ይሄ ግን ችላ መባልን ነው የሚያመጣብህ። እንዳሰብከው ፍቅርን አያመጣልህም፣ አንፎርቹኔትሊ ማለት ነው። ስለዚህ ማድረግ ያለብህ ምንድን ነው? በነገራችን ላይ ዛሬ ይዤላችሁ የመጣኋቸውን እንዳለ ስህተቶች ማለት ነው፣ አምስት ስህተቶች ከነመፍትያቸው ነው የምነግራችሁ ማድረግ እንዳለባችሁ እንዴት ማስተካከል እንዳለባችሁ ማለት ነው። መሆን ያለበት እንዴት መሰላችሁ፣ ጤናማ የሆነ ባላንስ የሚያደርግ ሪሌሽንሽፕ የምትፈልጉ ከሆነ መጠበቅ አለባችሁ። የሆነ ነገር ታደርጋላችሁ፣ የሆነ አክሽን ትወስዳላችሁ። እሷም በዛ አክሽን የሆነ ነገር ሪያክት እንድታደርግ መጠበቅ አለባችሁ። ላይክ ለምሳሌ ከደወልክ ካላነሳች መልሰ ደጋግመ መደወል አይጠበቅብህም። በቃ ሁላችንም ሰዎች ቢዚ ነው እንሆናለን፣ የራሳችን ህይወት አለብን። ግን ስልክን ካየች መልሳ ለመደወል ወይም ቴክስት ለማድረግ ጊዜ አጣሁ ብሎ ነገር የለም ሰው እስከፈለገ ድረስ ማለት ነው ተረድታችሁኛል አይደል? ይሄ ደጋግሞ ነገሮችን የማድረግ ነገር ሌላ ስራ እንደሌለ ሌላ ሀሳብ እንደሌለ እንድታስብ ያደርጋታል። ራሳችሁን ተመልከቱ እስኪ፣ በዙሪያችሁ የሆነ ላይክ የምትሰሩት ነገር ሲኖር፣ ቢዚ ስትሆኑ በጣም አሳስቧቸው የነበረን ነገር ራሱ አትረሱትም። በቃ አዳዲስ ሰዎች ምናልባት ስታገኙ፣ ስራ ቦታችሁ ላይ የሆነ አዳዲስ ስራዎች መጥተውባችሁ ቢዚ ስትሆኑ አይምሯችሁ እዛ ነገር ላይ ፎከስ ሲያደርግ ብዙ ነገሮችን ትረሳላችሁ፣ አይደለም ላይ ደውለ በየአስር ደቂቃው አልደወልሽም፣ ቴክስት በላይ በላይ መደረብ፣ በጓደኛ ስልክ መደወል፣ የሆነ ነገር ማድረግ ምናምን ውስጥ የምትገባ ከሆነ በቃ ምንም ስራ የለ የምታስበው እሷን ብቻ ነው ማለት ነው። ይሄ ደግሞ ችላ እንድትልህ ያደርጋል። ሌላ ምንም ኳሊቲ የለውም ማለት ነው። ይሄ ዝም ብሎ ሴት ሲያሳድድ ነው እንዲ ሚውለው እንድትል ያረጋታል። እሷ ጋር ብቻ የምታደርገው ሁሉ ላይመስላት ይችላል። በቃ ይሄ ልጅ ሴት ማሳደድ ነው እንዴ ስራው ብላ፣ ልታስብ ሁሉ ትችላለች። ተረድታችኋል አይደል? ስለዚህ የራስህም ህይወት ይኑረህ፣ ቢዚ ላይፍ ይኑረህ። እንዴ ጓደኞችህ አሉ፣ ቤተሰቦችህ አሉ፣ ስራ አለ፣ የምትወደው ነገር አለ፣ ራስን የምትገነባበት ነገር ይኖራል። እነሱ ላይም ፎከስ አድርግ። ከዛ በኋላ የፕራዮሪቲ ጉዳይ ነው ማለት አይደለም። ግን አንዲት ሴት ዛሬ ወደ ህይወትህ ስለገባች ሙሉ ነገርህን በቃ ፖዝ አድርገህ ወደ ታች አድርገህ እሷ ጋር መከታተል ሲመጣ እውነቴን ነው የምልህ ችላ ትልሃለች። በደንብ አስብበት። አንድ ነገር ልጨምርላችሁ የምፈልገው ስለአንተ እንድታስብ ራሱ ጊዜ መስጠት አለብህ። እረፍት ማለት ነው። በመሃል እንድትናፍቅህ፣ እንድታስብህ ላይ ምን ሆኖ ነው ብላ እንድታስብ ራሱ ጊዜ መፍጠር አለብህ። በላይ በላይ መደወል በላይ በላይ እንገናኝ ማለት ስለ አንተ መቼ ታስብ? ተረድታችሁኛል። የሆነ ጋፕ ያስፈልጋል። በቃ ጤናማ ነው፣ ጤናማ ማለት ነው። ስለ አንተ እንድታስብ የሆኑ ጥያቄዎችን እንድጠይቅህ ምናምን ያደርጋል። አንተ ግን በላይ በላይ በላይ ፋታ የሌለው ነገር ጥሩ አይደለም። ሁለተኛ የህይወትን የራስን አላማ ማጣት መሪ ነህ አንተ። ደጋግሜ ነው የምላችሁ ለእኔ ለናፊዳር ቲዩብ ቤተሰቦች፣ በሁሉም ቪዲዮቼ ማለት ይቻላል ወንድ ልጅ መሪ ነው፣ የመሪነት ሮል ነው ያለው። እንደዛ አክት ማታደርግ ከሆነ መሪነት ትተህ ተመሪ የምትሆን ከሆነ ወዴት መሄድ እንዳለብህ ማታውቅ ከሆነ አላደለ እንዴት ነው የህይወት አቅጣጫ የጠፋብህ አይነት አላደላ። ወዴት እንደምትሄድ ሳታውቅ ሌላ ሰው ለማስከተል እዚህ ጋር እኔ ፍቅር እንደዚህ ሆኜ ምናምን ብትል ምንም ሴንስ አይሰጥም። ምንም ይሄ የምታወራው ነገር ምንም ነው ማይሰማት፣ ምንም ነው ማይታየት ወዴት ልትሄድ ነው? ከአንተ ጋር አብራ የምትመጣው ወዴት ልትሄድ ነው? የኔ ፍቅር ስትላት፣ ወይዬ የምትልህ። ተረድተኸኛል? ምትሄድበትን የምታውቅ አላማ ያለህ፣ ህልም ያለህ፣ ግብ ያለህ። ይህንን ስላችሁ ስለ ገንዘብ አይደለም። ዛሬ ላይ በእጄ ምን አለኝ ምን ይዣለሁ ምናምን ብቻ አይደለም ተስፋ በቃ ነገ እዚህ ቦታ እደርሳለሁ ብለህ የምታስብበት የሆነ ያስቀመጥከው ፖይንት ሲኖር እዛ ፖይንት ላይ ለመድረስ ደግሞ ዛሬ ማድረግ ያለብን ትናንሽ ትናንሽ ነገሮች ማድረግ ስትጀምር፣ ይሄኛው ናፊዳር ቲዩብ አሁን እየተከታተላችሁት ያለው ቻናል ሲጀመር አንድ ብሎ ነው የጀመረው። አንድ ሰብስክራይበር ብሎ ነው የጀመረው። ዜሮ እንደ አይደለ ከዛ አንድ እያለ ሁለት እያለ አሁን 85 ሺህ ደርሰናል አይደለም። በቅርቡ መቶ ሺህ እንገባለን። በዚህ አጋጣሚ ሰብስክራይብ ሳታደርጉ እያያችሁ ካላችሁ ሰብስክራይብ አድርጉ። ሶ ምንም ነገር አንድ ተብሎ ነው የሚጀምረው። እና ዛሬ የምታደርገው ነገር በጣም ጥቃቅን ሊመስልህ ይችላል። ካስቀመጥከው ፖይንት ደርስበታለሁ ካልከው አንፃር ግን ይሁን አንድ ተብሎ ተጀምሮ ነው እዛ ደረጃ የሚደርሰው። ያንን እያደረግ ያለህ መሆን ይኖርብሃል እንጂ አያልደርስም ወይ አሁን መቶ ሺህ ደርሳለሁ እንዴ ብዬ ብቀር ኖሮ ባልጀምር ኖሮ ገና አንድ ሲሆን ተስፋ ብቆርጥ ኖረ አልደርስም ነበር። ስለዚህ አንተም እማይሆን የሚመስል ቢሆንም እስከሰራህ ድረስ እስከለፋህ ድረስ የሆነ ልትደርስበት ያሰብከው ዴስቲኔሽን መዳረሻ ያስፈልግሃል። ስትደርስ ደግሞ ትቀጥላለህ። ላይክ መቶ ሺህ አሁን ፕላን አደረግኩ እኔ መቶ ሺህ ላይ ስደርስ ደግሞ ሁለት መቶ ሺህ ይላለሁ፣ አምስት መቶ ሺህ አንድ ሚሊዮን እላለሁ። እንደ የጊዜው የሚያድግ የምትደርስበት ህልም ያስፈልጋል። እዚህ ምድር ላይ እስካለህ ድረስ ህልም ከሌለህ ያ ቀድመህ ካልተገኘህ ችላ ትልሃለች። በጣም ችላ የሚያስብል ነገር ነው። ለወንድ ልጅ ትልቁ ኳሊቲ ነው፣ ትልቁ ካራክተር ነው። ምትደርስበትን ቦታ ስታውቅ ሄደህ እኔ እገሌ ይባላሉ እንደዚህ ነኝ ብለህ ስትተዋወቃት ስታወሩ፣ ፐርስፔክቲቭህን ታያለች፣ ህልምህን ታያለች፣ ሰፖርት ታደርግሃለች፣ ታግዛለች፣ ታበረታለች፣ አብራችሁ ትጓዛላችሁ ማለት ነው። ከዛ በዘለለ ግን የቱንም ያህል ወድሻለሁ ብትላት የቱንም ያህል ብዙ ነገር ብታረጋላት ብትንከባከባት፣ ዓላማ ከሌለ ህልም ከሌለ የምትሄድበትን የማታውቅ ሰው ከሆንክ ተስፋ ከቆረጥክ አስቸጋሪ ነው። በመሀል ሊኖር ይችላል መንገጫገጭ ሊኖር ይችላል፣ በመሄድ ላይ በሂደት ላይ እሱ ጊዜ ላይ ትበረታታላችሁ። ግን እሱን ምን አይታ ነው ምታበረታ? ገና ከመነሻው ስትቀርባት እኔ ምን ላይፍ ባክሽ ሁሉ ነገር ደብሮኛል ሁሉ ነገር አስጠልቶኛል ምን አለ ብለሽ ምን የምሞክረው ነገር የለም፣ በቃ ዝም ብዬ ምናምን ብትላት፣ የትኛዋ ሴት ናት እድል የምትሰጥክ? ተረድታችሁኛል? ወድቀህ አትጀምር። ምንም አይነት ሁኔታ ውስጥ ብትሆን ተስፋን ይዘ አሁን ላይ ያሉ ነገሮች እንደዚህ እንደዚህ ናቸው። ከ ኦኬ በቃ እኔ እንደዚህ ነው ህልሜ፣ ሀሳቤ እንደዚህ ነው ቤትን ብዬ ያሳከዋለሁ። በቃ ኤነርጂቲክ ሆነ በተስፋ የተሞላ ሆነ ነገሮችን ለማስተካከል ሞክር። አላማ ይኑርህ፣ ህልም ይኑርህ። ያንን ይዘህ ሳትገኝ ግን የቱንም ያህል ብትወድ፣ አሁን እያወራን ያለ ነው እየወደደች ችላ ስለምትል ሴት ነው ባይተዊ ወዳህ ነው ችላ የምትል፣ ስላልወደደች አይደለም ወዳህ፣ ግን አንተ የምታሳያት ነገር ስህተት ስለሆነ ነው ችላ እያለች ያለችው። ተከታተሉ። ሶስተኛ፣ ስሜታዊ ጥገኝነት። ወንዶች፣ ይህንን በደንብ አድርጋችሁ አዳምጡኝ። ሶስተኛው በጣም በጣም ብዙዎቻችሁ የምትሰሩት ስህተት ነው ብያችኋለሁ። መጀመሪያ ላይ ስሜታዊ ጥገኝነት ማለት የፍቅር ግንኙነት ላይ እኔ በጣም በሴት የተበደልኩ ሰው ነኝ፣ በቃ ከዚህ በፊት እንደዚህ እንደዚህ ይህን ነገር ገጥሞኛል፣ እባክሽ በቃ እንዳታስቀይሚኝ ምናም ብላችሁ ፍቅርን የምትጀምሩ ሰዎች አላችሁ። ያቺ ሴት በቃ የሆነ እዳ እዳ አበድራችኋት እንደ መግባት ማለት ነው። ላይክ፣ ተበዳሪ እንዴት ነው ባየ ቁጥር አበዳሪውን ባየ ቁጥር ይደነግጣል፣ አደለ? በቃ ይርበተበታል፣ የሆነ ነገር እንዳለበት። በቃ እንደዚህ አይነት ሬሌሽንሺፕ ነው የሚኖራችሁ፣ የእውነት እንደዚህ ብላችሁ የምትጀምሩ ወንዶች ማለት ነው። እኔ ብዙ ሴት አስቀይማኛለች፣ እኔ ልቤ የተሰበረ ሰው ነኝ፣ እኔ እንደዚህ አይነት ሰው ነኝ። በቃ ተሸንፎ መጀመር ማለት ነው። ልባችሁ ተሰብሮ ሊሆን ይችላል፣ ግን አሁን የሆነ ነገር ልትል ፈልጋ ማለት ነው፣ አይ ደግሞ እንደዚህ ካልኩት ይቀየመኛል፣ መጀመሪያም ነግሮኝ ነበረ ልቤን እንዳሰብረው እኔ የተጎዳው ሰው ነኝ ብሎኝ ነበረ ብላ እንድትሳቀቅ ነው የምታደርጓት። ፍቅር ደግሞ በዚህ መልኩ አይሆንም። ፍቅር የሚሆነው መጀመሪያ የተጎዳችሁት ነገር ካለ እሱን እራሳችሁ የሆነ ሰው መቶ ሂል እስኪያረጋችሁ የሆነ ሰው መቶ እስኪጠግናችሁ አይደለም ጠብቁ በራሳችሁ መንገድ ሀንድል አድርጋችሁ ንጹህ ልቦና ንጹህ ልብን ይዛችሁ ነው መምጣት ያለባችሁ አለበለዚያስ ስህተታችሁን ታያለች ጥሩ ያልሆናችሁበትን ነገር ታያለች ግን አትናገርም ትችለዋለች እስከ መቼ የሆነ ቀን እስኪመጣና እስኪያቅታት ድረስ ማለት ነው ከዚያ የሆነ ሰዓት ላይ በቃ ብላ ትሄዳለች ማለት ነው መቋቋም ስለማይቻል ይሄንን ስለዚህ እንደዚህ ብላችሁ አትጀምሩ። ስሜታዊ ጥገኛ አትሆኑ። ከእሷ ጥሩ ነገርን ብቻ ወድሃለሁ፣ በርታ፣ እንደዚህ ምናምን አንተ ጥሩ ሰው ነህ፣ አንተ መልካም ሰው ነህ፣ ደስ እንዲልህ ማለት ነው። አንተ ያንን አትጠብቅ። የራስህን ደስታ ከእሷ አትጠብቅ። የራስህን ጥሩነት የራስህን መልካምነት ከእሷ አትጠብቅ። እሷ እንደዚህ ስላለች የሚቀየር ነገር የለም። ሲጀመር አንተ ራስህ እኔ ጥሩ ሰው ነኝ፣ እኔ መልካም ሰው ነኝ፣ እኔ በራሴ ነገሮችን ማድረግ እችላለሁ ብለህ ካላመንክ ድረስ እሷ ምንም ብትልህ ለውጥ የለውም። ለአንተ ግን ይመስልሃል ስለምትሰማው ቃሉን እዚህ ካሪሷ እያያት እንደዛ ስለምትል ይመስልሃል። ግን እውነታው ያ አይደለም። ስሜታዊ ጥገኝነትን አትፈልግም። የተጎዳህበት ነገር ካለ በራስ መንገድ ሂል ለማድረግ ከዛ ስሜት ለመውጣት ሞክር። እዚህ የዩቲብ ቻናል ላይም አለላችሁ የወደዳችኋትን ሴት ለመርሳት፣ ጥላችሁ የሄደችን ሴት ለመርሳት ሂል ለማድረግ የሚረዱ መንገዶችን እዚህ የዩቲብ ቻናል ላይ ያለላችሁ፣ ዲስክሪፕሽን ላይም አስቀምጥላችኋለሁ። የተለያዩ ቪዲዮችን በማየት የተለያዩ ሰዎችን ኤክስፒሪንስ በመስማት ከእንደዚህ አይነት ስሜት ለመውጣት ሞክሩ። ሳትወጡ አትግቡ ሳትወጡ ከገባችሁ ሌላ ሰው ላይ ጥገኛ ትሆናላችሁ። እሷ ጥሩ ነገር ስትላችሁ ትደሰታላችሁ። ጥሩ ያኑ ነገር ስትላችሁ ደግሞ በቃ ከእናንተ ጋር እኮ ማያያዝም ሊሆን ይችላል። ተረታችሁኛል። ስሜታዊ ማቹሪቲ ያስፈልጋል ከእናንተ ከወንዶች እንደ ሊደር እንደ መሪ ማለት ነው። ስለዚህ እዚህ ላይ በደንብ አድርጋችሁ ስሩ። ስሜታዊ ማቹሪቲ ኢሞሽናል ማቹሪቲ በጣም አስፈላጊ ነገር ነው። አራተኛ ላይ ደርሰናል። ድንበር አለማስመር ባውንደሪ በጣም ወሳኝ ነገር ነው። ብትወዳትም ብታፈቅራትም ከአንተ ጋር እንድትሆን ብትፈልግም፣ አላደለም በቃ ሲሪየስ የሆነ ሪሌሽንሽፕ ብትፈልግም ምንም ይሁን ምን፣ እኔ ሲጀመር እኔ ጋር ያላችሁ ቤተሰቦች ሲሪየስ ሪሌሽንሽፕ እንደምትፈልጉ አውቃለሁ። ግን አንዳንድ ጊዜ በቃ የፍቅር መጠናችሁ አለ በጣም ሰውን ስትወዱ ባውንደሪ ማስመር እንደሌለባችሁ ይሰማችኋል። የትኛውም ቦታ ላይ ባውንደሪ ካላሰመራችሁ የሚኖራችሁ ነገር መከባበር ላይ የሚኖራችሁ ነገር ጤናማ አይሆንም። በቃ ይህንን ደጋግሜ ነው የምነግራችሁ። ስለወደድ ጋት የትም ስጠራ መሄድ የለብህም። ሁሉን ነገር እሺ ማለት የለብህም አስረድተ፣ ይሄ በዚህ በዚህ ምክንያት አልቀበሉም እኔ ደግሞ ባውንደሪ ይሄ ነው። እንደዚህ እንድትይ አልፈልግም፣ እንደዚህ እንድታደርጊ አልፈልግም፣ እንደዚህ ስታደርጊ በጣም ይከፋኛል፣ ይደብረኛል። እንደዚህ ነገሮች ማልቀበላቸው ነገሮች ናቸው። በእንደዚህ ዙሪያ ምንም ድርድር የለም እኔ ጋ ብላችሁ አለመናገር ዲስርስፔክት እንድታደርጋቸው ያደርጋል። ምክንያቱም ሰው እናንተ የምታሳዩትን ነገር ነው ታውቃላችሁ፣ አይደለ? ይሄንን ሰዎች እናንተ የምታሳያቸውን ነገር ነው የሚገለብጡት ማለት ነው። ወደ እናንተ እኔ አሁን የሆነ ሰው መጥቶ የሆነ ዲስረስፔክት የሚያደርግ ነገር ሲናገርኝ ምንም ካልመሰለኝ ፊቴ ካልተለዋወጠ ዝም ካልኩኝ ምናምን ነገ በዛ ስም ሊጠራኝ ይችላል፣ ስሜ ሊያደርገው ይችላል። እናንተ ናችሁ እንደደበራችሁ የሆነ ነገር እንደምትፈልጉ ማሳየት ያለባችሁ እናንተ ናችሁ። ስለዚህ ድንበር ካላስቀመጣችሁ ድንበራችሁን አልፋ ትመጣለች። ከዛ በኋላ የማፈልጉት ነገር ይሆናል፣ ልባችሁ ይታመማል። የሆነ ጊዜ ዝም ትላላችሁ፣ ከሆነ ጊዜ በኋላ ግን ስለማትችሉ ፌል ያደርጋል ማለት ነው። እንደዚህ አይነት ነገር ውስጥ አትቅሩ። ብትወዷትም፣ ብታፈቅሯትም ያንተ እንድትሆን ብትፈልግም ሁሉ ነገር እሺ ስላልክ ሲጀመር፣ ሁሉን ነገር አዎ ስላልክ በሀሳቧ ስለተስማማህ እንዲያርግልኝ ስትል ስላረክላት ትወዳለች ማለት አይደለም። እየወደደች አሁን እያወራን ያለ ነው። እየወደደች ችላ ምትልህ አንዱ ምክንያት እሱ ነው። ድንበር ስለሌለ፣ ኖ ምትለው ነገር ስለሌለ፣ አይ ሁሉን ነገር ነው እሺ የሚለው ቀጥራ አንተ የተቀጣጠራችሁበት ቦታ ተገኝተህ፣ አይ ዛሬ እኮ አልመጣም እንደዚህ ምናምን ልትልህ ትችላለች። በቃ እሺ፣ ችግር የለውም ብለህ ወደ ቤት ልትሄድ ትችላለህ። አይ እሱ እኮ ምንም ችግር የለበትም፣ በቃ እሺ ነው የሚለው እኔ እንዳይከፋኝ። ኖ ዌይ! እንደ ቀልድ እኮ አይደለም ይሄ። ቦታው ላይ ደርሰሃል፣ ቀጥራሃለች፣ ይመቸኛል ብላሃለች። እንዴት ነው ዝም ብለሽ ብለህ የምትሄደው? ይሄ እኮ ቀላል አይደለም። ይህን ስል ደግሞ በቃ ተጣላት ከዚህ በኋላ ምናምን ማለት አይደለም። ግን ይሄ ነገር እንዳይደገም መንገር ያስፈልጋል። እኔ እኮ እዚህ ቦታ ላይ ስመጣ በቃ ምንም የማላደርገው ኖሮ አይደለም፣ ስራዬን ትቼ ጓደኞቼን ትቼ ሌላ የምሄድበት ብዙ ቦታዎች እያሉ ነው እዚህ ጋር የመጣሁት አይደል? ስለዚህ እንዴት እንደዚህ ታደርጋለች ብለህ መናገር መቻል አለብህ። ወዳታል ማለት ያንን መናገር ፍቅርን ለእሷ ፍቅር እንደሌለህ ያሳያል ማለት አይደለም ስንወድ በቃ ሴቶችን ወንዶች አክቹዋሊ የምንሰራው ትልቁ ስህተት ገደብ አለማስቀመጥ ነው። የማትደራደርባቸው ነገሮች ይኑርህ። ራስህን ራስህን አስቀድም ክብርህን አስቀድም። ለራስ ቫልዩ ይኑርህ። ዝም ብለህ ጥሩ ያልሆኑ ነገሮች ሲደረጉብህ ዝም የምትል የምትቀበል አትሆን። ይሄ ችላ እንድትል ያደርጋታል። አንተ ላይ ምንም ነገር ለማድረግ ወደኋላ አትልም። ኧረ እሱ ምንም ችግር የለበት ምሽን የሚለው ምንም። አዎ በቃ እንደዛ ነው ትልሃለች ችላ ትልሃለች ትኮራብሃለች ሌሎች ነገሮችን ታስቀድማለች በአንተ ላይ ማለት ነው ስለዚህ ይሄን አታድርግ አምስተኛ የተለመደ ወንድ መሆን አዎ መሰለቻችት ይመጣል በጣም በአጭር ጊዜ ውስጥ በተደጋጋሚ አሁን ላይ ደግሞ እየገጠመኝ ያለው ብዙ ሰዎችም የምትጠይቁኝ ነገር ይሄንን ነው በቃ በጣም በአጭር በሚባል ጊዜ ውስጥ መሰለቻቸት ይመጣላ። ከዛ ችላ መባባል ይመጣል። እንደ ድሮ ሬስፔክት አለመደራረግ፣ እንደ ድሮ ላንተ አለመደንገጥ፣ እንደ ድሮ እንገናኝ ሲባል ብዙም ደስተኛ አለመሆን፣ እነዚህ ነገሮች ይፈጠራሉ። ሰዎች ነን፣ ሁሌም አዳዲስ ነገሮችን እንፈልጋለን። ይሄን ደግሞ ለማድረግ መፍትሄው ይህንን ለማጥፋት ማለት ነው መሰለቻቸት እንዳይኖር፣ ችላ እንዳትልህ፣ እየወደደች ከአንተ ጋር መሆን እየፈለገች ግን ችላ እንዳትልህ ለማድረግ ደግሞ ሚስጥራዊ መሆን አንዱ መንገድ ነው ሚስጥራዊ መሆን ማለት እንዴት? አንደኛ ነገሮችን ሁሉ በአንዴ ዝርግፍ አድርጎ አለመናገር፣ ለነገ የምትለው ነገር መኖር። እንደዚህ ሲሆን የምነግርሽ ነገር አለ፣ ይሄ ሲሳካ የምነግርሽ የሆነ ሰርፕራይዝ አለኝ፣ ሰርፕራይዝ አለኝ። ሰርፕራይዝ እንወዳለን እኛ ሴቶች የምር በቃ፣ ጥቃቅን ነገሮችን በማድረግ ሰርፕራይዝ ማድረግም እንዲሁም ደግሞ ፓርት ኦፍ ላይፍ በቃ የህይወትን አካል አላደለ፣ ያሳለፍከውም ሊሆን ይችላል፣ ወደፊት ፕላን ያረከውን ነገር አላደለ፣ በፓርት መንገር፣ በቃ ሁሉን ነገር በአንዴ ዝርግፍ አድርገህ ትነግርና ስትገናኙ እንዴት ነሽ ደህና ነሽ የምታወራው ሁሉ ታጣለህ ምንድን ነው ሰዎች አዳዲስ ነገር በህይወታቸው ሲሆን ያልነገርካትም ነገር እንዳለ ሲሰማት ለወደፊቱም ደግሞ እነግርሻለሁ ብለህ የምታስቀምጠው ነገር ሲኖር ከአንተ ጋር መገናኘት ሁሌ አዲስ ይሆንባታል ምክንያቱም የምትሰማው ነገር ሁሉ አዲስ ነው የምትነግራት ነገር ሁሉ አዲስ ነው እነዚህ ነገሮች መፍጠር ያስፈልጋል ይህን ስን ደግሞ ተደባበቁ ድብቁን ማለት አይደለም ግን ብቃላ አደለ ተረድታችሁኛል ሁሉ ነገር አይነገርም በአንዴ። ልክ የሴቶች ጓደኝነት አታድርጉት። እኛ ሴቶች ብዙ ጊዜ ስንገናኝ ምናምን በቃ ላይ የተዋወቅን ቀን ምናምን ወይኔ የማናወረው ነገር የለም፣ በቃ ሁሉን ነገር አውርተን ስለ ህይወታችን ጨርስ ስናደርግና ቀጣይ ቀን ስንገናኝ መጣላት ይሆናል። ሁላችንም ሴቶች ማለት አይደለም፣ አብዛኛውን ጊዜ ግን እንደዚህ አይነት ነገር ሀፕን ያደርጋል በቃ ነገራችንን እንነካከራለን ለዛ ነው በቃ ሲጣሉ ሰምታችሁ ምታቁ አላቅሽም እንዲ አቅሽ አለው ምናምን የሚባባሉ ለዛ ነው እውነት ነው በደንብ ነው የሚተዋወቁት ሁሉን ነገር ስላወሩ ስለተነጋገሩ ማለት ነው እንደዚህ ነገር ጥሩ አይደለም ስቴፕ ባይ ስቴፕ በጊዜ ሂደት በቃ ወሬን ወሬ እያነሳው አላደለም ቀስ በቀስ ቀስ በቀስ የሚታወቅ ነገር ልክ እንደ መጽሐፍ መጽሐፍ አሁን ዛሬ ጀምራችሁ ዛሬ አጨርሱትም አይደል ስያላችሁ እየገለጣችሁ እየገለጣችሁ ነው የምታነቡት፣ አይደል እያብሰለሰላችሁት፣ እያብላላችሁት ከእናንተ ጋር እየተዋሃደ ነው የሚሄደው። የሰው ልጅም ህይወት እንደዛ ነው። ቀላል እኮ አይደለም እንዲህ የኛ ህይወት፣ የመጣንበት ውጣውረድ እኮ በአንዴ ዝርግፍ የሚደረግ አይደለም፣ አይደል በሂደት ቀስ በቀስ የትኛውን ፓርት መናገር አለብኝ። አሁን ቀጥ ጌስ እንደ ኮኔክሽናችሁ መጠን ዛሬ ላወቃችሁ ሰው የምትነግሩት አለ። ስም አይደለም፣ ህይወታችሁ እኮ ስማችሁ ብቻ አይደለም። ስሜ ገሌ ነው እንደዚህ ነኝ እኔ ብቻ አይደለም እኮ። ህይወት ቀላል አይደለም፣ ያሳለፋችሁት ነገር ይሄ። የምነግራት ሰዓት ደርሷል አሁን ስለ እኔ ይህንን ማወቅ አለባት አሁን ብላችሁ በዛ ደረጃ ልትጠነቀቁና ሁሌ አዲስ ልታደርጉት ይገባል ላይክ ግንኙነታችሁን ማለት ነው። ስለዚህ እነዚህን አምስት ስህተቶቻችሁን ማረም ከቻላችሁ የወደዳችኋት ሴት እሷም እየወደደቻችሁ አትኮራባችሁም፣ ችላ አትላችሁም። በነገራችን ላይ ይሄ ችላ የመባል ፊሊንግ እንደ ቀላል የሚታይ ፊሊንግ አይደለም። ትክክል አይደለም ሰዎች ችላ እንዲሏችሁ፣ በተለይም በፍቅር ግንኙነት ሴት ልጅ ችላ እንድትላችሁ መፍቀድ የለባችሁ። ለዛ እነዚህን ስህተቶች አርሙ፣ አስተካክሉ የምላችሁ። እስኪ ከእነዚህ አምስት ስህተቶች እናንተ አሁን ላይ እየሰራው ነው ብላችሁ የምታስቡት የትኛው ነው? ኮመንት ላይ ሀሳባችሁን አስቀምጡልኝ። እዚህ ድረስ ካያችሁት ቪዲዮውን ወዳችሁታል ማለት ነው፣ ላይክ አድርጋችሁ ግለጹልኝ። በቀጣይም እንደዚሁ በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስከዛው ናፊዳር ቲቪን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ፣ ብዙ ታተርፋላችሁ። ሁላችሁንም አመሰግናለሁ። ውድድ ነው የማደርጋችሁ። ቻው